በፈረንጆቹ 2015 ኢራን ከሩሲያ፣ ቻይና፣ አሜሪካ፣ ጀርመን እንግሊዝና ፈረንሳይ ጋር የኒኩለር ስምነት አድርጋ ነበር። በስምነቱ ኢራን ባለም አቀፉ ተቆጣጣሪ ተቋም የኒኩለር ማዕከላቷን ለማስፈተሽ አገራቱ ደግሞ ማዕቀቡን ለማንሳት ተስማሙ። ስምነቱን ተከትሎ ተስፋ ሰጪ የተግባራዊ እንቅስቃሴ ቢጀመረም ፈረንጆቹ 2018 ፕሬዚዳንት ዶናልድ ትራምፕ ባራክ ኦባማን ተክተው ወደ ነጩ ቤተ መንግስት ሲገቡ ግን ሀገራቸውን ጨምሮ በጸጥታው ምክር ቤት ድምፅም በድምፅ የመሻር መብት ያላቸውን አምስቱ ሀገራትና የጀርመንን ልፋት መና የሚያስቀር ውሳኔ አሳለፉ። አሜሪካንን ከስምነቱ አስወጡ። ትራምፕ በአራት ዓመታቱ የመጀመሪያው ዙር ፕሬዝዳንታዊ ዘመናቸው የተውትን አጀንዳ በድጋሚ ባይደንን አሸንፈው ወደ ነጩ ቤተ መንግሥት ሲመለሱ የተለየ ትኩረት በመስጠት ከኢራን ጋር ለመወያየት ዝግጁ ሆኑ። የዋሽንግተንና ቴህራን የመጀመሪያው ዙር ውይይትም ባለፈው ሳምንት በኦማኗ መዲና ሙስኳት ነው የተካሄደው። በጉባኤው አሜሪካን በፕሬዚዳንት ትራምፕ ልዩ ልዑክ ስቲቭ ዊትኮፍ፣ ኢራን ደግሞ በውጭ ጉዳይ ሚኒስትሯ አባስ አራጋቺ መሪነት ነበር ለውይይት የተቀመጡት። ከፈረንጆቹ 2018 ወዲህ ዋሽንግተንና ትሄራን በከፍተኛ ባለሥልጣናት ደረጃ ሲገናኙም ይህ ለመጀመሪያ ጊዜ ነው። ይህን ውይይትም ያጋፈሩት የኦማኑ የውጭ ጉዳይ ሚኒስትር አልቡሳይዲ ናቸው። ሁለቱ እንግዶች በተለያዩ ክፍሎች ሆነው በሚተላለፉ መልእክቶች ምክክሩ ቢደረግም ለጥቂት ደቂቃዎች ግን ዊትኮፍና አራክቺ መክረዋል። ውይይቱንም ገንቢ ሲሉ ነበር። የአገራቱን ልኡካን የሚመሩት ዊትኮፍና አራክቺ ያስታወቁት የዚህ ቀጣይ ምዕራፍ ውይይት ደግሞ የሚካሄደው በጣሊያኗ ሮም ነው ብለዋል። የኢራን ባለሥልጣናት በሮሙ ውይይት ዙሪያ ከጋዜጠኞች ጋር ቆይታ ያደረጉት የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ የሀገራቸው ዩራኒየም የማበልጸግ ተግባር በውይይቱ ለድርድር የሚቀርብ አይሆንም ብለዋል። የኢራን የዩራኒየም የማበልጸግ ተግባር ትክክለኛና ተቀባይነት ያለው ጉዳይ ነው። እኛ ዝግጁ ነን በመተማመን መንፈስ ምላሽ ለመስጠት። የማበልጸጉ ጉዳይ ለድርድር የሚቀርብ አይደለም። ኢራን የማይናወጥ ያለችው ይህ ዩራኒየም የማበልጸግ ሥራዋ ስራዋ ለወታደራዊ ሳይሆን ለሲቪል ዓላማ የሚውል ነው ባይናት ከትላንት በስቲያ ከአሜሪካን ጋር እየተካሄደ ባለው ውይይት ዙሪያ ማብራሪያ የሰጡት የኢራን መንፈሳዊ መሪ አያቶላ ሃሊ ሃሚኒ በቀጣይ ስለሚሆነው አሁን ላይ እርግጠኛ መሆን ባይቻልም የእስካሁኑ ሂደት ግን ተስፋ ሰጪ ነው ብለዋል። ሀረከቲስ ታስቢ እንግዲሽ ወደ ከአሜሪካን ጋር ወደ ውይይት እንድንገባ የተላለፈው ውሳኔ ተግባራዊ መሆን ጀምሯል። የመጀመሪያው ዙር ምክክር ገንቢ ነበር። ከዚህ በኋላ የሚደረገውም በጥንቃቄ ይካሄዳል። በእኛና በሌላኛው ወገን ያለው ቀይ መስመር ግልጽ ነው። በድርድሩ ከስምምነት ላይ ሊደረስ ወይም ላይደረስ ይችላል። እኛ በጣም ተስፈኛ አይደለንም። በሌላ ወገን ባለው አካል ላይ እኛ ባለን አቅም ግን እርግጠኞች ነን። ብዙ ነገር ማድረግም እንችላለን። የድርድር የማይሳካ ከሆነ ግን ቀጣዩ እርምጃቸው ወታደራዊ አማራጭ ነው የሚል ማስጠንቀቂያ ከትራምፕ አንደበት ተደምጧል። ይህ ወታደራዊ እርምጃ ደግሞ አሜሪካ ከእስራኤል ጋር በመሆን በቅንጅት ልትፈጽመው ትችላለች የሚል ግምት ያለ ሲሆን ሁለቱም ሀገራት ይህን የማድረጉ አቅም ስላላቸው ቀሪው ድርድሩ ካልተሳካ በቀጣይ የምና ይሆናል። በተባበሩት መንግስታት ድርጅት የኒኩለር ተቆጣጣሪ ኃላፊ ራፋኤል ግሮሲ በኢራን ጉብኝት አድርገዋል። ከኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ጋርም በአገሪቱ የኒኩለር መርሃ ግብር ዙሪያ ተወያይተዋል። ዘገባው የኤፍፒ ነው።